ሰላም ጤና አስጥልኝ የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርስተ ዜናን እናሰማችኋለን። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል በማድረግ የሰብአዊ መብት ጥሰት እየተፈጸመ ነው መባሉ ተነገረ። ኢትዮጵያ በህግ የበላይነት ምዘና አምና ከነበረችበት ዝቅ እንዳለችና የአምባገነንነት ዝንባሌዎች እየተባባሱ መምጣታቸው ተዘገበ። በድሬዳዋ በሶማሌ ክልልና ምስራቅ ሀረርጌ ሲንቀሳቀሱ የነበሩ 43 የኦነግ ሸኔ ታጣቂ ቡድን አባላት መገደላቸው ተገለጸ። የኢትዮጵያው የወደብ ጥያቄና የቀይ ባህር ይዞታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው የአፋርን ህዝብ በደል በመፍታት ብቻ መሆኑ አንድ ጥናት አስታወቀ። እነዚህና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በድሬዳዋ ከተማ አስተዳደር በሶማሌ ክልልና በምስራቅ ሀረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና ና እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታወቀ። ታጣቂ ቡድኑ ኃይል በአካባቢው በሚንቀሳቀስበት ወቅት ሁለት የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃ በተመለከተ ዝርዝር መረጃ ይፋ ያደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትላንትና ሰኞ ጥቅምት 17 2018 ዓ ም በሰጡት መግለጫ ላይ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባቹ የኦሮሚያ ክልል ከምዕራብ ሀራርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦሮሚያ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት ማለትም መስከረም 19 ቀን ነው ብለዋል። ወደ ከተማ አስተዳደሩ የተንቀሳቀሰው ታጣቂ ቡድን ክንፍ አባላት ብዛት ከ70 እስከ 80 መሆኑን እንደተደረሰበትም አስረድተዋል። እንደ ኮሚሽነሩ አለሙ ገለጻ ታጣቂ ቡድኑ የምስራ ኢትዮጵያ አጎራባቸው የሆኑት የኦሮሚያ የሶማሊና ድሬዳዋ አዋሳኝ ስፍራዎች ላይ የመሸሸግ እቅድ ነበረው ኮሚሽነሩ ቡድኑ በተለያዩ የአካባቢው ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረውም በማንሳት ከሰዋል በተጨማሪም ቡድኑ ጭናንሳና ዳሪው በተባሉ አካባቢዎች ላይ ቤዝ በመመስረት ስልጠና አድርጎ ራሱን የማስፋፋት ሀሳብ እንደነበረውም ተናግረዋል ሀያ አምስት የቡድኑ አባላት እንደተማረኩና እጅ እንደሰጡም የገለጹት ኮሚሽነሩ የጦር መሳሪያዎችን መያዛቸውም እንዲሁም ከታጣቂ ቡድኑ ጋር በሴል በፋይናንስ በመረጃ ገንዘብ በማስተላለፍ በተለያዩ ሁኔታ ሲረዱ የነበሩ ሰላሳ አራት የሚሆኑ ተጠርጣሪዎች ሰዎችን በቁጥጥር ስር መዋላቸውን አክለዋል። ከተጠርጣሪዎች መካከል ተፈጽሟል በተባለው እገታ ውስጥ የተሳተፉ እንደሚገኙበትም ታጋቾቹ ለማስለቀቅ የተከፈለው አራት ሚሊዮን ብር የገባበት የባንክ አካውንት እንዲታገድ ተደርጎ በሂሳብ ቁጥሩ ሲጠቀሙ የነበሩ የቡድኑ ደጋፊዎች መያዛቸውንም ገልጸዋል። በዚህም ሰባት ንዑሳንን በህብረት ያቀፈው የምስራቅ ኢትዮጵያ ጥምረት የጸጥታ ልዩ ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ ሸኔ የሽብር ቡድን በመክበብ እርምጃ ወስደዋል ያሉት ኮሚሽነሩ በተከፈተውም ጥቃት አርባ ሶስት ያህል የሽብር ቡድኑ አባላት ላይ እርምጃ መወሰዱን አረጋግጠዋል። በተጨማሪም የቡድኑ አዛዥ ጃል ሀላርጌ መሪ መገደሉን የጠቀሱት ኮሚሽነር አለሙ አያይዘውም የቡድኑ ሁለተኛና ሶስተኛ ሰው የሆኑት ጃል ቦምባስን አቁስለው ጃል ራስን ደግሞ ከነሙሉ ትጥቁ መማረክ መቻሉን ገልጸዋል። በተጨማሪም በተወሰደው እርምጃ 68 ክላሽኮቭ ጠመንጆች ስምንት ቦምቦችና ሌሎች መሳሪያዎችን ጨምሮ የወገብ ትጥቆችን መማረክ መቻሉንም አክለዋል። አያይዘውም የሽብር ቡድኑ ለቻይና ተቋራጭ የሚሰሩ ሁለት ኢትዮጵያውያንን በማገት አራት ሚሊዮን ብር ተቀብሎ እንደነበር አስታውሰው አካውንቶችን በማገት ተባባሪ አካላትን በቆጠር ስር ማዋላቸውን አንስተው ጉዳያቸውን የፌዴራል ፖሊስ ምስራቅ ወንጀል ምርመራ ዲቪዥን እና በድሬዳዋ ፖሊስ ወንጀል ምርመ ዘርፍ በጋራ ክትል እያደረጉበት እንደሚገኝ ኮሚሽኑ በሰጡት መግለጫ አመላክተዋል። በአጠቃላይ አሁን ላይ ቀጠናው ሙሉ ለሙሉ ከሆነ ሸኔ የማጽስ የጸጥታ ግብረ ኃይል ኦፕሬሽን በተሳካ መልኩ መጠናቀቁን ጠቁመዋል። የኢፌድሪ መከላከያ ሰራዊት በበኩሉ ጥቅምት 16 ቀን 2018 ዓ ም ባወጣው መግለጫ በምስራቅ ሐረርጌ ዳሪሞ ቂሊ ዋሻ ቀርሳ ወረዳ የጥፋት ተልኮ ለመፈጸር በአካባቢው እየተንቀሳቀሰ የነበረው የሸኔ ቡድን ላይ እርምጃ መውሰዱን አስታውቋል። በተወሰደው እርምጃ 17 የቡድኑ አባላት ሲደመሰሱ 14 አባላት ከነሙሉ ትጥቃቸው መማረካቸውን ገልጿል። በተጨማሪም ስናይፐር ክላ የክላሽ መሳሪያዎች፣ ጥይት፣ የእጅ ቦምብ፣ ሶላር፣ ጥሬ ገንዘብና በርካታ የክላሽ መጋዘኖች በቁጥጥር ስር መዋላቸው ተመላክቷል። በሀገራችን የፖለቲካ ምህዳር ውስጥ ፈታኝ ሆኖ ከሚገኙ ጉዳዮች መካከል ፖለቲካ ምንድን ነው፣ የፖለቲካ ፓርቲ ምንድን ነው፣ ሚና ውስጥ በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ፣ መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው የሚሉ ጽንሰ ሀሳቦች ላይ ያለ መሰረታዊ የአረዳድ ስህተት ነው። በዚህም ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ ሲሆን ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ሰቶች ሲፈጽም ይስተዋላል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገልጿል። እንደ ኢዜማ ፖለቲካ ማለት ማህበረሰብን ወደ ተሻለ ቦታ ለማድረስ እንደ መሳሪያ የምንጠቀምበት ሲሆን የፖለቲካ ፓርቲ ማለት ማህበረሰቡን ወደዚህ ቦታ ለማድረስ ተመሳሳይ ምልከታ ያላቸው ዜጎች የሚያደራጁት ህጋዊ አካል ነው። ፓርቲዎች አባላት መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካው ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎች ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፉክክር የሚቀርቡ ተወዳዳሪዎች ላይ አዱላዊነት በሚያነግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 አስቀድመው ከነበረው የመጀመሪያዎቹ የሎጥ አመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሀንን ጠፍሮ ለመያዝ በመንግስት መዋቅር ውስጥ የፖለቲካ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለውን መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል። ከቅርብ ጊዜ ወዲህ ደግሞ የመንግስት ሰራተኛዎችን ያለፈላጎታቸው የተለያዩ ተጽዕኖችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን አገኘኋቸው ያላቸው መረጃዎች ያሳዩኛል ብሏል። ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን፣ የመንግስት ሀላፊነት የተሰጣቸው የፓርቲው አመራሮች ስልጣን ያለ አግባብ እንደሚጠቀሙ ከማሳየቱ ባሻገር ከዚህ ቀደምም ተችበት የነበሩ በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባል ቁጥሩን ከፍ ማድረጉን ለማመን የሚያስችል ሆኖ ተገኝቷል። ፓርቲው ሀሳቤን ለመፈጸም ጥራት ያለው አባል ይጎለኛል የሚል ግምገማዎችን እንዳሉት የሚታወቅ ሲሆን፣ ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባሮች ግን በዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል። ይህ የመንግስት ተግባር በዋነኛነት አስቸጋሪ ሆኖ ያለው የገዢው ፓርቲና መንግስት አንድ ላይ ያው የመሆን ጉዳይ የበለጠ የሚያጠናክረው ሲሆን በተጨማሪም ፓርቲው በተደጋጋሚ ይገዛለታል ያለው የሚለው የሀገሪቱን የበላይ ህግ ህገ መንግስቱን ሌሎች ሀገራችንን የተቀበለቻቸው ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁን ለህግ የበላይነት ያለው መልከታ ጥያቄ ምልክት ውስጥ የሚከት ይሆናል። ለአብነትም አንደኛ በህገ መንግስቱ አንቀጽ 31 የተደነገገው የመደራጀት መብት በሚጥስ መልኩ ሰራተኞች የየትኛውንም የፖለቲካ ድርጅት ውስጥ የመሳተፍ ወይም ገለልተኛ ሆኖ የመቆየት መብታቸውን የሚጋፋ ነው። ሁለተኛ በህገ መንግስቱ አንቀጽ 29 የተቀመጠው በነፃነት ሀሳብን የመግለጽ መብት ለገዢ ፓርቲ የሚጣስ ሌላኛው መብት ሲሆን፣ ሰራተኞቹ ከሚያስቡት አስተሳሰብ ውጭ በግዳጅ እንዲያምኑ የሚያደርግ ሆኖ ይገኛል። ሶስተኛ፣ ሰራተኞች በህግ ፊት እኩል ከሚያደርጓቸው መለኪያዎች ይልቅ የፓርቲው አባል በመሆን ባለመሆን የሚደረግ ምዘና ምክንያት ፍቃዳቸውን ካልሰጡ ከስራ ገበታቸው የመባረር ስጋት፣ የስራ እድገት ያለማግኘትና የመሳሰሉትን ውጤቶች ያመጣል በሚል ፍራት አባል እንዲሆኑ በማስገደድ በህገ መንግስቱ አንቀጽ 25 የተቀመጠውን በህግ ፊት ሁሉም እኩል ነው የሚለውን መብት ይነፍቃል። በመሆኑም የመገናኛ ብዙሃን ተቋማት ጉዳይን ለማህበረሰቡ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽንና ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙት፣ የህዝብ እንባ ጠባቂ ተቋም ይህንን የመብት ጥሰት ተመልክቶ በተመሳሳይ እንዲያወግዝ፣ የሲቪክ ማህበራት ዜጎች ከእንዲህ አይነት ጫና ራሳቸውን እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚቆሙበት ሁኔታ እንዲፈጥሩ እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለፍላጎታቸው የሚጫንባቸውን ሁሉ እንዲቃወሙ ጥሪ እናቀርባለን ሲል ገልጿል። ኢዜማ ከዚህ ቀደም እንደሚያደርገው ሁሉ የተፎካካሪነት ሚናውን የሚያሳዩ የህዝብን ይሁንታ የሚሰጡ አማራጮችን በማዘጋጀትና ይህንን ማስፈጸም የሚችሉ አመራሮችን ማፍራት ላይ ብቻ ትኩረት አድርጎ እንደሚሰራ እየገለጸ ከላይ ጥሪ የቀረበላቸው አካላትና ማህበረሰቡ እንደየሚናቸው መንቀሳቀስ ካልቻሉ ሀገራችን ላይ ልንፈጥረው የምንፈልገውን ዲሞክራሲያዊ ስርዓት የህልም እንጂ ራ እንደሚያደርገው ለመግለጽ እንወዳለን ሲሉ ማክለዋል። ገዢው ብልጽግና ፓርቲም ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስታዊ መዋቅርን ለፓርቲ ጥቅም የመዋል ተግባርን በአስቸኳይ እንዲያቆም እናሳስባለን። እንደቀደሙት የኢትዮጵያ አገዛዞች ብልጽግና ፓርቲም በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑን የፓርቲው አመራሮች እንዲያጠኑት እንሻለን ሲል ኢዜማ አሳስቧል። የዓለም አቀፍ የፍትህ ፕሮጀክት WGP ዛሬ ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃ ይዛለች። በዚህም በኢትዮጵያ የህግ የበላይነት ከአመት አመት ማሽቆልቆሉን ቀጥሏል ብሏል። ሪፖርቱ የሀገሪቱን ውጤት ካለፈው አመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለአምስት ተከታይ አመታት ተቋማት እየተዳከሙ የሲቪክ ማህደሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል 25 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሎች መስፋፋት በዓለም አቀፍ ደረጃ የህግ የበላይነት መዳከም ዋነኛ ምክንያት ነው ያሉ ተቋሙ። ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙና የዳኝነት ነፃነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሐራ በታች ካሉ 34 የአፍሪካ ሀገሮች ውስጥ 30 ደረጃ ላይ ትገኛለች ያለው የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያ እና ሞሪሺየስን በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆሎ ይገኛል። ለአብነትም ኢትዮጵያ በጎርጎሳውያኑ 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ ተቀመጠች ሲሆን በተለይም በስርዓትና ፀጥታ ላይ መዳከም መታየቱ ተገልጿል። እንዲሁም በ በ2023 እንደ አውሮፓውያን አቆጣጠር ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል። ሀገሪቱ በዚሁ ዓመት ወደ 132ኛ ደረጃ ዝቅ ብላለች። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 ሰባተኛ ደረጃ ከ2023 እስከ 2025 ባሉት ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። የ2025 የህግ የበላይነት መረጃ ጠቋሚ መንግስታዊ የስልጣን ገደብ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆሎች መኖሩን አመላክቷል። ኢትዮጵያ በእነዚህ በሶስቱ ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝም ተገልጿል። ኢትዮጵያ በ2025 ሀሳብን በነጻነት በመግለጽ በመሰብሰብ ነጻነትና በስፊት ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከሰባ በመቶ በላይ ከሚሆኑ ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን መሆኑ ጠቁሟል። ሪፖርቱ የሲቪክ ምህዳር በዓለም ዙሪያ መጥበብ መባባሱን በመግለጽ ይህም ህዝባዊ ውይይትና የተጠያቂነት ዘዴዎች አደጋ ላይ ይጥላል ሲል አስጠንቅቋል። የዓለም አቀፉ የፍትህ ፕሮጀክት አክሎ የዳኝነት ነፃነት ኢትዮጵያን ጨምሮ ከ61 እስከ 67 በመቶ በሚሆኑ ሀገሮች ውስጥ በፖለቲካ ጣልቃ ገብነት ምክንያት መሸርሸሩን ገልጿል። በ2025 ኢትዮጵያ በመንግስት ስልጣን ገደብ 134ኛ ደረጃ፣ በመሰረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ ደረጃ እና በህግ ማስፈጸም 137ኛ ደረጃ ማስመዝገቧና ይህ ውጤት በዓለም አቀፍ ደረጃ ዝቅተኛ ሆኖ የተመደ ደቡ ናቸው ተብሏል። ሀገሪቱ ሙስናን በማስቀረት 96ኛ እና የወንጀል ፍትህን በማስረጽ መቶ አንደኛ ደረጃ ላይ በመገኘት የተወሰነ ማሻሻል ቢኖርም በሌሎች መለኪያዎች ከዓለም አቀፉ አማካኝ በታች ትገኛለች ተብሏል። የዓለም አቀፉ የፍትህ ፕሮጀክት ሪፖርት ከመውጣቱ ሁለት ሳምንት ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሚያዝያ 2017 ዓ ም እስከ መስከረሞን 2018 ዓ ም ድረስ በአማራ በቤኒሻንጉል ጉሙዝ፣ በጋምቤላ እና በኦሮሚያ ክልሎች ባደረገው ክትትልና ምርመራ የሰዎች የመንቀሳቀስ መብት በስፋት መጣሱን የሚያሳይ ሪፖርት አውጥቶ ነበር። የዓለም አቀፉ የፍትህ ፕሮጀክት ደብሊው ጂፒ ዛሬ ባወጣው የ 25 የህግ የበላይነት መረጃ ጠቋሚ መሠረት አምስቱ ከፍተኛ ደረጃ ያገኙ ሀገራት ዴንማርክ፣ ኖርዌይ፣ ፊንላንድ፣ ስዊድን እና ኒውዚላንድ ሆነዋል። በሌላ በኩል ቬንዙዌላ፣ አፍጋኒስታን፣ ኮምቦዲያ፣ ሃይቲ እና ኒካራጓ ደግሞ ዝቅተኛውን ደረጃ ይዘዋል። የተቋሙ ዋና ዳይሬክተር የሆኑት ኢዛቤት አንደርሰን የህግ የበላይነት ለሰላም ለፍትህና ለብልጽግና መሰረት ነው። ሆኖም በብዙ የዓለም ክፍሎች መዳከሙን ቀጥሏል ብለዋል። አክለውም ይህን ሁኔታ ለመቀልበስ የሲቪክ ምህዳሩን ለመጠበቅ ዳኝነት ነጻነትን ለማክበር ና የመንግስት ጥያቄነትን ለማረጋገጥ አስቸኳይ እርምጃ ያስፈልጋል ብለዋል። የዘንድሮ ጥናት የዓለም 95በ የሚሆነውን ህዝብ ከሚወክል ከ143 ሀገሮች የተሰበሰበ ሲሆን ከ215000 በላይ አባወሮች ና 4100 የባለሙያዎች ጥናቶች መሰረት ያደረገ ነው። ኢትዮጵያ በህግ የበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13ኛ ደረጃ ላይ የምትገኝ ሲሆን ይህም በስምንቱም የህግ የበላይነት መለኪያዎች ላይ ከፍተኛ መዋቅራዊ ና አስተዳዳራዊ ችግር መኖራቸውን አመላካች መሆኑን ተጠቁሟል። የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደረስ የነበረው የአፋር ህዝብ የፖለቲካና የኢኮኖሚ በደል በመፍታት ብቻ መሆኑ አንድ አዲስ ጥናት አመለከተ። ሆርን ሪቪው ተመራማሪ ዮሀንስ ዘዘው ትንታኔ እንደሚያሳየው ታሪካዊ መኖሪያቸውን በኢትዮጵያ፣ በኤርትራ ና በጅቡቲ ተከፋፍለው የአፋር ህዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱ እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ህዝበ ውሳኔ የአፋር ህዝብ ያላካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ የወደብ መብት የዘጋ ሂደት ነበር። የኤርትራ መገንጠል ያስከተለ ውጤት በአፋር ህዝብ ላይ ድርብ ጭቆና አስከትሏል። አንደኛ በኢትዮጵያ በኩል ያሉት አፋሮች ታሪካዊ የባህር መውጫ የሆነውን የአሰብ ወደብ በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። ሁለተኛ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆና፣ መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩትም ወደ ኢትዮጵያና ጅቡቲ ለመሰደድ እንደተገደዱ ጽሁፉ ያብራራል። ሁለቱም ሀገራት ኢትዮጵያና ኤርትራ የአፋርን ህዝብ በጥርጣሬ ሲመለከቱት ቆይተዋል። ይህም በቀጠናው ልማትና የፖለቲካ ተሳትፎ ወደኋላ እንዲቀር አድርጎታል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ የባህር መተላለ ማስተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ህዝብ ማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋርን ህዝብ በፖለቲካዊና በኢኮኖሚያዊ አቅም ማጎልበት፣ መብቱን ማክበርና እውነተኛ አገር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካዊ አስፈላጊነትም ነው ሲል ጥናቱ ይደመድማል።